ሰላም ውድና የተከበራችሁ ቤተሰቦች ሰቦች እንዲከረማችሁልኝ። እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስለምታበረታትኝ ስለምሰጡኝ ነገር በሙሉ እጅግ በጣም ከልብ አድርጌ አመሰግናችኋለሁ። ውድና የተከበራችሁ ቤተሰቦቼ አሁንም እገዛችሁ ከጎኔ አይለይ ለማለት እወዳለሁኝ። በእውነቱ በእውነቱ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ የዩትዩቤ ቤተሰቦች እና ቤተሰቦች በጣም በጣም አድርጌ ነው የማመሰግነው። እኔ ቃላት የለኝም ማለት ነው። ዛሬ እንግዲህ ምግብ ለመስራት ነው እንደዚህ ሽር ጉድ ብዬ መጣውትኝ ትንሽ ስራ በዛ ብሎብኝ ነበረ። በጣም ርቦኛል፣ እንጀራም የለም ምንም የለም። ምን ልስራ ብዬ በጣም ሀሳብ ያዘኝ ማለት ነው። እዚህ ጋር በጣም በቃ እስቲ ከውድ ቤተሰቦቼ ጋር ብዬ ቀለል ያለ በቃ ቶሎ ፍጥንጥን ብሎ የሚደርስልኝን አንድ ዘዴ ይዤ እንግዲህ ከች ብያለው። ፓስታ ልሰራ ነው ማለት ነው። ፓስታ ፓስታ በአትክልት አብረን እንሰራለን ማለት ነው። እዚህ ጋር እንደምታዩት አለኝ ሁሉም ነገር ማለት ነው። ያለኝ ቤት ውስጥ ባለኝ ነው የምሰራው። ጥቅል ጎመን፣ ቲማቲም፣ ቃሪያ፣ ሽንኩርት፣ ካሮት፣ ነጭ ሽንኩርትም አለኝ እንዲሁም ጨው፣ ዘይት፣ ሁሉ ነገር አለ ማለት ነው። ፓስታ ይህንን ፓስታ ነው የምጠቀመው ማለት ነው። እዚህ ጋር እንግዲህ እንደምታዩት ያው ውሃ ጥጃለውኝ ማለት ነው። እና ከዛ ደግሞ ውሃውን ከጣድኩኝ በኋላ ውሃ እስከሚፈላ ድረስ ጁስ ብሰራስ ብዬ አሰብኩኝ። ምክንያቱም በጣም ራበይ ማለት ነው። እስከሚደርስ ድረስ ለራሱ በቃ ሞረው ሞረኝ። አሁን ከቀኑ አራት ሰዓት ምናምን ላይ ነው ማለት ነው። እንግዲህ ጁስ ለመስራት እዚጋ ደግሞ በቃ ሽር ጉዳልኩኝ። ሙዝ እዚጋ ይዣለውኝ ከዛ ደግሞ እንግዲህ ከፍሪጃችን ውስጥ ደግሞ ስትሮበሪያችንን እናወጣና ቢያንስ እንኳን እስከሚደርስልን ድረስ እንጁሳችንን እየሰራራን ምን እያልን ው። ምክንያቱም ያው አንዳንድ ጊዜ በቃ አላ የሚረባችሁ የሆነ ብቻ የሆነ ሰዓት አለ ብቻ በጣም የሚረበኝ ሰዓት ማለት ነው። እናንተም እንደኔ ልትሆኑ ትችላላችሁ። ብቻ ሳቄ መጣና ግራ ተጋባውኝ። አሁን ፓስታው የሚሰራው ለማን ነው ምናምን ብዬ። እዚህ ጋር ደግሞ ፓስታውን ቀነስኩኝ ማለት ነው። በጣም እኔ አላበዘውትን ፓስታውን በሚበቃይ መጠን ያደረግኩትኝ ማለት ነው። እንግዲህ ውድ ቤተሰቦቼ እዚህ ጋር ውሃው ችክችክ ብሎ ፈላ ማለት ነው። እዚህ ላይ ዘይት እጨምራለውኝ ከዛ ያው ጨምርበታለሁ ማለት ነው። እናንተ በምፈልጉት መጠን አድርጋችሁ እንትንበሉ። ከዛኔ ፓስታውን ቆርጫለሁ። እናንተ አለመቁረጥ ትችላላችሁ ማለት ነው። እኔ ግን ሁለት ቦታ እኩል ቆርጠዋለሁ ማለት ነው። ከዛ እንደዚህ አማስለውና የተወሰነ ደቂቃ አበስለዋለሁ ማለት ነው። ሰዓት ላይ በረጅም ሰዓት አይቆይም ብቻ የራሱ ይሆናል። እዚህ ጋር ደግሞ ጁስ ልሰራ ነው ማለት ነው። አቮካዶ፣ ሙዝ፣ ስትሮበሪ ስትሮበሪ ነው የሚባለው የቀዩ እሱን ልሰራ በቃ አልኳችሁ። ይህንን ደግሞ ምንድን ነው የሚባለው? እሱንም ጨምራለሁ እኔ ማለት ነው። በነገራችን ላይ ይህንን ኦስት ነው መሰለኝ የሚሉት፣ አስተካክሎ አርሙ እናንተ ማለት ነው። የአጃ ዱቄት ባጭሩ፣ ምን ነው እናት ያሁን እንግሊዘኛ ጋር ማን ወሰደኝ። እስኪ አሁን እሱን እጨምርበታለሁ ከዛ ውሃ ጨምራለውኝ ስኳር በነገራችን ላይ እዚህ ጋር ሎሚ ሳላሳያችሁ ሎሚ ጨምሩ ማለት ነው፣ በትንሿ ጠብ አድርጉበት። አለመጨመርም ትችላላችሁ። እኔ እንደዚህ ፍጭት አደረግኩት ማለት ነው። እውነት ለመናገር እንደዚህ ቆንጆ ሆኖ ወጥቶልኛል ማለት ነው። ቲብዬ በወይን መጠጫ ነው የቀደውት ምን አባቱ ስናና ደግሞ እንዴ፣ እስከ መቼ ድረስ እኔ የምጨናነቀው በወይን ወይን የሚጠጣበት ወይኑን ባላገኘው ጁሱን ስላገኘው ትላላችሁ ከዛ እንደዚህ ቆንጆ አርጌ በእውነት በጣም የሚጣፍጥ ጁስ ሰርቻለሁ። ከዛ እዚህ ጋር ደግሞ ፓስታዬ እየደረሰልኝ ነው ያለው። ከዛ ፓስታዬን አይታይ ታደርጋለሁ በሰለ አልበሰለ እያልኩ ማለት ነው። ፓስታው በነገራችን ላይ በጣም ወፋፍራን ፓስታ ነው። እኔ የምጠቀመው የካርቶኑን ፓስታ ነው። በነገራችን ላይ ያው እዚህ ቤት የምንጠቀመው በብዛት ቀጫጭኗ ፓስታ አለቻ። እሷናት ደስ የምትለኝ። እኔ በነገራችን ብዙም የፓስታ ፍቅር የለኝም። እዚህ ጋር ደግሞ መጥበሻኝ ጥጅ አለው። ዘይቴን እያደረግኩኝ ነው ማለት ነው። ምክንያቱም ኩድራዎችን፣ አትክልቶችን ቶሎ ቶሎ ጠበስ ጠበስ ለማድረግ መጀመሪያ እርድ የጋለ ዘይት ላይ ጨምራለውኝ። የምሰራው ምግብ እርድ እርድ እንዳይል እርዱን ትንሽ የጋለ ዘይት ላይ በተን ካደረግኩት የእርድ ጣዕም ጠፋና የራሱ ከረር ይይዛል ማለት ነው። ዘይት በጣም አብዝቻ አለውኝ እዚህ ጋር እንደምታዩት ግን ቀንሸዋለው ማለት ነው። ቀንሸዋለኝ ዘይቱን። ያው እንደምታዩ ሽንኩርቴን፣ ሽሪምሬን የከተፍኩትኝ ማለት ነው። ሽንኩርቴን በላዩ ላይ ጭምር አደርግበት አለውኝ ከዛ እንደዚህ አድርጌ እንግዲህ ጭምር ምርምርምር አድርጌ ያው በአንድ እጄ ስለምቀርጽ በአንድ እጄ እንትን ስለምል በቃ ምንም አልኳቸው አይመችም እና ከዛ እንደዚህ ያማ ስላለኝ ማለት ነው፣ ቶሎ ቶሎ ረድረስልኝ እያልኩኝ ከዛ በኋላ እንደዚህ ካስተካከልኩኝ በኋላ ትንሽ ያው አቁላለውና በደንብ ትንሽ እሳቱ ጨመር ባለበት ነው ያደረኩትኝ ማለት ነው። ቶሎ ድርስ እንዲልልኝ ከዛ እከድነዋለኝ ማለት ነው ለተወሰነ ደቂቃ። ከዛ በኋላ ቲማቲም ጨመርኩበት ማለት ነው። ውሃ ከምጨምር ሊቅ ብዬ ቲማቲም ሽሪ ምሪ ከትፌ አንድ ቲማቲም ጨመርኩ ማለት ነው፣ እዚህ ላይ እንደምታዩት። ምክንያቱም ፓስታውን ስለቀነስኩት አንድ ካሮት፣ አንድ ቲማቲም፣ አንድ ሽንኩርት ነው እያደረግኩትኝ ማለት ነው። ምክንያቱም ፓስታኔ ብዙም ብዙም ብዙም ፓስታ ላይ ትኩረት የለኝም ማለት ነው። ፓስታ ከስንት አንድ ጊዜ እንደው ድንገት እንደዚህ አጋጣሚ ከሰራው ነው እንጂ ስራ ብዬ ፓስታና ሩዝ አልሰራም፣ በነገራችን ላይ ማለት ነው። እና እንደዚህ ብስል አደርገዋለሁ ማለት ነው። በጣም ደስ የሚል አበሳሰል ነው እየበሰለልን ያለው ከዛ ካሮቴ የተፈቀፈቀ ካሮት ጨምርበታለሁ ማለት ነው። እናንተ በፈለጋችሁ አይነት አቆራረጥ ወይም አከታተፍ መክተፍ ትችላላችሁ። እኔ ግን እንደዚህ አድርጌ፣ ያው ጥቅል ጎመኑም አንድ ላይ ገብቶብኛል፣ እንደዚህ አድርጌ እከትፈዋለሁ ማለት ነው። በቃ በጣም ቅልል ያለ ነገር ነው ማለት ነው። ከዛ እንደዚህ አማስለውና ሁሉንም አዳርሼ አማስላለሁኝ ከዛ በደንብ ካማሰልኩኝ ሁሉም ቦታ ከተደራረሰልኝ ካማሰልኩ በደንብ ለረጅም ደቂቃ እንደዚህ መስል መስል አደርግ ና ከዛ ከድና አደርጋለሁኝ ማለት ነው። መክደኛ መጣና፣ ውድ ቤተሰቦቼ ስለምታበረታቱኝ ስለምሰጡኝ ነገር በሙሉ አመሰግናችኋለሁኝ። ከዛ እዚህ ጋር ነጭ ሽንኩርት ጨምራለኝ ማለት ነው። ነጭ ሽንኩርቱን አመጣና ላዩ ላይ ብትናድርጌ መልሼ ዘጋዋለሁ ማለት ነው። ስለምትሰጡኝ አስተያየት፣ ስለምታበረታቱኝ ስለምታደርጉልኝ ነገር በሙሉ በእውነት እግዚአብሔር ይስጥልኝ፣ ክበሩልኝ ለማለት እወዳለው፣ ክብሯትና ክብሯን ቤተሰቦቼ። ከዛ እንደዚህ ከተከደነ በኋላ ከፍተውና እንደዚህ አማስላለሁኝ ማለት ነው። በደንብ አድርጌ አማስላለሁኝ ከዛ ትንሽ ደግሞ በሰል ካለልኝ እንደዚህ ማነው ስሙ ይሄ ጥቅል ጎመን እሱን ጨምራለኝ ማለት ነው። መልፉፍ መልፉፍ ነው የሚሉት እዚህ አረቦቹ ማለት ነው። ጥቅል ጎመንንም እንደዚህ ቀጠን ቀጠን አድርጌ ነው እየከተፍኩትኝ። ሸሬሜሬ ነው የሚባለው አቀጣጠኝን የከተፍኩት። ያው ጎረድ ጎረድ አላደረኩትም። ከፓስታው ጋራ አንድ አይነት ነገር እንዲኖረው አድርጌ ነው ማለት ነው። እናንተ ግን ወፈር አድርጋችሁ መከተፍ እንደምትፈልጉት አድርጋችሁ መከተፍ ትችላላችሁ። ከዛ እንደዚህ አደርግና ማስለዋለሁኝ። ሁሉም ጋር ካዳረስኩኝ በኋላ በደንብ አድርጌ ማለት ነው ክድን አድርጌ በእንፋሎቱ ብቻ እሳቱን እዚህ ጋር ቅንስ አደርግና በእንፋሎቱ ብቻ እንዲበስል አድርገዋለሁ ማለት ነው። ውድ ቤተሰቦቼ ስለምታበረታቱኝ አሁንም በ አመሰግናለሁኝ። እዚህ ጋር ቁንዶ በርበሬን የጨመርኩት ማለት ነው። በነገራችን ላይ ቁንዶ በርበሬ የለኙ ነበረ በትንሿ ነው ያው ብትን ያደረግኩበት ከዛ ጨው ጨመርኩኝ ማለት ነው። እንደዚህ አርጌ ጨው ጨዌን ጭምርምርምርምር አደረግኩኝ። አሁን እንግዲህ እየጨረስን ነው ያለ ነው ማለት ነው። ይሄ መጥበሻ በነገራችን ላይ በጣም ባለጌ ነው። እነዚህ ድስቶቹ መጥበሻዎቹ ለምን እንደሆነ አላቅም፣ ቶሎ የመያዝ ነገር አላቸው። እኔ ውሃ ስለማልጨምርበት ወይ ጋዝ ስለማበዛ ይሁን አላውቅም። ከዛ ቃሪያ ባናቱ ላይ በተና አደርጋለሁኝ። ቃሪያ ጨምራለሁ ማለት ነው። እናንተ በምፈልጉት እኔ ግን ዝም ብዬ ነው ጎረድ ጎረድ አድርጌ የከተፍኩት። አንደኛ ለጣሙም ጥሩ ነው ብዬ ቃሪያውን እንደዚህ ጭምር አድርጌያለሁኝ። አሁን እንግዲህ ጨርሻለሁ ማለት ነው። ሰዓቱ እንደተቀነሰ ነው። ከዛ ፓስታውን አመጣና በላው ላይ ጭምር የተባረከ ማዕድ ይሁንልን እንላለን። ከዛ በኋላ አቀላቅላለሁኝ ማለት ነው፣ እዛው እሳቱ ላይ እሳቱን ሳላጠፋ፣ ከማጥፋቴ በፊት እንደዚህ አርጌ አቀላቅላለሁኝ። በደንብ ባርጌ እንዲዋሃድ አርጌ አቀላቅላለው ማለት ነው። ከዛ በደንብ እንደዚህ አርጌ ካዋሃድኩት በኋላ ያው ወደ ማቅረቡ እሄዳለሁኝ ማለት ነው። በጣም ነው የሚጣፍጠው። እናንተ ከፈለጋችሁ ከእንትን ጋር አዘጋጁት ከሰላጣ ጋር። እኔ እንደዚሁ ነው የተጠቀምኩት የተመገብኩት ማለት ነው። ከጎኑ ሰላጣ ማቅረብ ትችላላችሁ። ከዛ እንደዚህ ከደን አርጌ አቀራረብ ሳህን አዘጋጅቼ በእንደዚህ በአማረ መልኩ አቅርቤዋለሁ። በእውነት በጣም ነው የሚጣፍጠው ከምላችሁ በላይ እና ከጎኑ ሰላጣ እርጋችሁ ተመገቡ። ስለምታበረታቱኝ ስለምሰጡኝ ነገር ሁሉ አመሰግናለሁ። ሰላም ቆዩልኝ። በሰላም ያገናኘን በሌላ ቪዲዮ። ላይክና ሼር ሰብስክራይብ ማደርጋችሁን አትርሱ። ውድና የተከበራችሁ ቤተሰቦቼ ቻው፣ መልካም ቀን